እንጠይቀው ወንድማችን አላህ ሱብሓነሁ ወተዓላ ይባላል ብሏል። ኡስታዝ ሙራድ ወይም እኔ ብያለሁ። ከዚህ ያለ እዚህ ያሉት ወይም ግዝት ላይ ያሉት ወንድማችን ባረከላሁ ፊክ ነገ መንገድ ላይ ተጀመረ እኮ ተጀመረ ሳይሆን፣ ለምሳሌ አሁን አንተ ሰው ባረከላሁ ፊክ፣ አሁን ለምሳሌ አንተን ሰውነህ ሰው አይደለህም ለማለት ግዴታ አንተኔ ማየት አለብኝ ወይም ደግሞ መናገር አለመቻል መኖር አለበት። ገብቷል። ግን ያልሆነውን ነገሮች አንተ ብላችኋል ካልክ ይህ በሰዎች ላይ መቅጠፍ ነው የሚሆነ። አሁን ለምሳሌ እኛ አንናገርም፣ ስለዚህ ያለ ነገሮች። ስለዚህ እናንተ ብላችኋል ተናግሯል። እንደዛ አላልኩኝም። ግን አስተሳሰብ፣ ነገ እንደዚህ አይነት አስተሳሰብ። አሁን አላህ እጅ አለው፣ እጁ ግን የማንንም አይመስልም። እጅ ካለ እኮ ምስል ነው ሲጀመር። ኮንሰፕት ነው እንደ እጅ የሚባለው ቦዲ እኮ ነው። እጅ ቦዲ ነው። ምስላዊ ገለጻ እየገለፀ ነው። ካፊሮች አሁን ያው የክርክር እንትን ላይ ያለ ሁለት እጅ ቀኝ ነው የሚለውን ስለውት ቆይ ቆይ፣ አይ እሱን አይደለም። ቆይ ባረከላህ ፊክ ይሄ ሰለጣባሪ የትኛውም ኡላማ ማለት ነው። አንተ ዛሬ መታደለም ምትነግራል 40 ዓመት 40 ዓመት አይሞላህም። ቆይ ቆይ በስ በስ በስ በስ በስ በስ በስ በስ በስ በስ አሁን እኮ ችግሩ እናንተ ቃይ ዳም ሳትማሩ ነው የምትመጡት። ቃይ ዳም ሳትማሩ ቆይ አድምጥ አድምጥ፣ ባረከላሁ ፊክ። ምንም ሳታውቁ ታውቁ እንደው ዝም ብላችሁ አንድ ሁለት መጽሐፍ አማርኛ ታነቡና፣ ቆይ ቆይ ቆይ፣ ባረከላሁ ፊክ፣ አድምጠኝ አድምጠኝ። አይን ቆይ ቆይ አድምጠኝ። ችግሩ አሁን ምንድነው? እናንተ አይወላችሁ፣ አድምጠኝ ሀቢቢ። ችግሩ እናንተ ምንድነው? አንደኛ ተፍሲር አልቀራችሁ አታውቁ፣ ቁርአን አታውቁ የምታውቁት እናንተ አውዙ ቢላ ውሃብያዎች ለአላህ እንደዚህ ያደርጋሉ ምናምን የሚሏችሁን የሆኑ ተደብቀው የሆነ ፉቃራ ጫፍሱን ብቻ የምትሰሙ አድምጠኝ። ይሄው ቁርአን ላይ ይ አላህ ምን አለ ቃለ ያ በቃ እንደዚህ አየህ፣ ሪዝኒብል ሆነ እንደዚህ አየህ። እኔ ሰው ሪዝኒብል ሲሆን ደስ ይለኛል። በቃ ምክንያት ያው ይሁን ምክንያት አምጣ መረጃህን፣ በቃ ደስ ይላል። ያሁን ይሄ ይዝም ብለህ ብትሰድበኝ ምን ትርጉም አለህ? ነገ ይበላል ልትለኝ ምናምን ትላለህ። አላህ እንደዚህ ትናገራለህ ሀያ አታደርግም

ምንድን ነው ስጁድ ለማድረግ የከለከለክ? ሊማ ኸለቅቱ ለፈጠርኩት ቢየደየ በሁለት እጆቼ። ይህ ከቁርአን ሐዲስ፣ እጨምርልሃለሁ ሐዲስ ሸፋ ላይ አንተ አለዚህ ኸለቀክ አንተ አደም ጋ ሄዱና የመልቅያማ ማለት ነው። ምን ይላሉ? አንተ አላህ በሁለት እጆቹ የፈጠረህ ብለው አደምን ያናግሩታል። አመጣልሃለሁ ሐዲቱን አብሻር፣ ችግር የለም ስቢር። በሁለት እጆች ለፈጠርኩት አለም ለምድር ማትሰግደው አሉ። እኛ ቁርአን ላይ ሁለት እጅ የሚል አገኘን፣ በቃ እናጸድቃለን። አላልንም ለምን ተቃለ እኛ ቁርአን ዝም ብለን በሎጂክ ለምንረዳ ምን ረዳ እሽኪ ሙፈስሮቹ ምን አሉ? ሰለፎቹ እንዴት ተረዱት? ይሄንን ነገር እንዴት አብራሩት? ብለን ደግሞ አይን ስናይ የሚላሉ ኢብኑ ጀሪር ሊማ ኸለቅቱ ቢየደይ የሚለውን ሲፈስሩ ተመልከቱ። ይቁሉ ለኸልቅ የድ በጄ ለፈጠርኩት ሲላህ፣ ምንድነው ይኽብሩ ተዓላ ዚክሩሁ አላህ ስብሃነሁ ተዓላ እየነገረን ነው በምን ቢዛሊከ፣ በዚህ አነሁ ኸለቀ አደመ ብየደይህ ሽፍት አላህ አደመን በሁለት እጆቹ እንደፈጠረ እየነገረን ነው አሉ ዋላ አሉ በምን ዋላ አሉ በሁለት እጆቹ አላህ እንደፈጠረ እየነገረን። ሌላ ወረድ ያሉና ጭራሽ ቆይ ቆይ ልጨርስልህ እንጂ ሌላ ደግሞ ወረድ ነው ያው ሰነድ ጠቅሰው ማለት በሰነድ አላህ ምን አላህ አራት ነገሮችን خلق الله أربعة بيده አራት ነገሮችን አላህ በእጁ እንደፈጠረ በሰነድ አድርገው ያስቀምጣሉ። እኛ እናሰብታለን። እንዴት ነው አላህ ይወቀው። እንዴት ነው አንተ ለአላህ እጅን አላጸድቅም ስትል ምን? የትኛው ቁርአን ላይ ተመርኮዘ መሰለ? ክፈትና ውራ። እንደኔ ሐዲስ ክፈትና እጅ ሰለፍ ብቻ ብቻ፣ መረጃ በመረጃ ውራ እና ለሱ ልቅና በሚገባ መንገድ ፍልስፍና ግን እንዳታወራ። ፍልስፍና የምታወራ ከሆነ ፍልስፍና አይደለም። በቃ ቀጥታ በመረጃ ከሆነ ማሻአላ። ይሄው እኔ ቁርአን ላይ አምጥቼላለሁ። እስኪ ይሄን ቁርአን እንትን የሚል እስኪ አምጣ። እሺ እና በአገራችን ላይ ቁርአን ለመጀመሪያ ጊዜ የፈሰሩት ሸህ መሐመድ አጂፋኒ ሰለፍ አምጣ እንጂ እምትዋሹ እኮ መረጃ ላመጣ ነው። ውሸትስ ይጋለጥ። ደግሞ ትስቃለህ። አስቀርመሰመጃውስማሁንሰለ ሰለፍ አምጣ። ስለ በሀገራችን የመጀመሪያ የፈሰሩ ስትለኝ ነው ሰለፍ አምጣ። ያለ ሰለፍ እንደኒው እሳቸው በምንድን ነው በሰለፍ አይደለም እንደፈሰሩት እኔ አሁን ሰለፍ የእኛ ጋር ይኸውልህ እንኳን ዌብሳይት ላይ የተለጠፈ ኪታብ ይቀርና በእጃችን ያለው ላይ እኮ ስታጭበረብሩ ደርሰንባችሁ። ኧረ ዌብሳይት አይደለም፣ ኧረ ይሄ ዌብሳይት አይደለም። ይሄው ቀጥታ ከጉግል አይደለም፣ ይሄው ቆጥታ ቀጥታ ነው የቁርአን ተፍሲር በቀላል አማርኛ ተብሎ

በአረንጓዴ ደግሞ በቀላል አማርኛ ራሴ እኔ እኔ ራሴ ነገር ለተረጉም እችላለሁ። እሺ፣ ሰለፍ ሰለፍ አንነንም ወሃብያ ነው የጻፈው ይሄ ክታብ። እንደዚህ አይነት ባለጌ የሚሳደብ አናስገባም። ስትሳደብ እንኳን ትግስት የለኝም፣ ግን ታላቁ አንተ ቦታ ክታች ሆነ ታብታብ ማድረግ ነው። እኔ ሰለፍ አመጣሁልህ፣ ቁርአን አመጣሁልህ፣ ሀዲስም እጨምርልሃለሁ፣ ገና ሌሎች ኪታቦችም ሀታ አቡ ይሄ ሰው አሻኢራ ነኝ ይላል። ተመልከት፣ ሀታ አቡ ሐሰን አሻኢራ እራሱ ምን እንደሚል ተመልከቱ። ኪታቡ አለ። በጀ ቅድም እያሳየኋችሁ ነበር አይደለም? ሀታ አቡ ሐሰን አሻኢራ እራሱ ላሳያችሁ፣ ቆይ። ወላሂ በጣም ይገርማችሁ። አሁን ይሄ ሰውዬ አሻኢራ ነኝ እሚለው ለስሙ ማለት ግን፣ አቡ ሐሰን ምን እንዳለ ላሳያችሁ፣ ቆይ ኪታበል ኢባና

ወቀት ደላ ዓለይህ ቀውልሁ አዘወጀል የአላ ስን ላ ነገር ይህንን የሚያሳየው እናጸድቃለን ይላል ማን አቡ ሐሰን አሻሪ። ይኸው ኪታበል ኢባና የራሱ ኢማም ዛሬ ይከተለዋል የሚለው ማለት ነው። ያየቁትም አሁን ችግሩ ምንድን ነው? አሊፍ እንዴት ናት ሲባሉ ደህና ናት የሚሉ ሰዎች ናቸው። መተው ል